አሌይኩም ወረህመቱላ በረካቱ። ወይኔ በላቸው። ሰላም፣ እንዴት ናችሁ? የረበና ሰላም በእናንተ ላይ ሆን። እስኪ ገባ ገባበሉ ላይክ ሼር አድርጉ። የምር ከምስ ጠፍቻለሁ። ስንት ጊዜ የሆነ ቪዲዮ ከሰራው። ዛሬ ደሞ ላይፍ ተከሲቻለሁ ማለት ነው። እስኪ ሼር ላይክ አድርጉ። ገባ ገባበሉ ያሰል መስላለው እናንተ የሚነው እና እንኳን እንደማመጣችሁ ሸርሸር እያደረጋችሁ በነግራችሁ ላይ አንድ የተፈጠረ ነገር ስላለ እሱ እንደነግራችሁ ነው የመጣሁት። ሶ ስለዚህ እናንተ ደግሞ የሚጠበቀው ከእናንተ ላይክ ሸር እያደረጋችሁ እንድታበረታቱን ብቻ ነው። ገባ ገባ በሉ። አህለን ሶ አህለን ብያለው። እና ቤተሰቦች ይህ እንኳን ደህና መጣችሁ። በነገራችን ላይ ተረስቻለሁ ይመስለኛል። ያው ላይ ከገባሁ ስንት ጊዜ ነው ቪዲዮም ከሰራው ደግሞ በዚህ ሁለት ቀን አልሰራውም። ያው ብዙ ባይሆንም ሁለት ቀን ነው ሶስት ቀን ብቻ ይመስለኛል። ስለዚህ አሁን ደግሞ ኑ ገባ ገባ በሉ፣ ሼር ላይክ አድርጉ። እንግዲህ የፉፉ እና የፍቅርን ነገር እነግራችኋለሁ ማለት ነው። እየሰማሁትን በነገራችን ላይ ባለፈው በሰራውት ቪዲዮ እኮ ነው የፍቅርን ፎቶ አንሺ ኮስኮዝሜ ኮስኮዝሜ ወይ አሪጎ። ለምንድን ነው ማነሳዊ ፍቅርን ፎቶ? እኔ አልተሳደብኩኝ አልተዘራቸው ሰውን አልነካው፣ ሰው ዛት ፎቶዋን መለጠፌ እንደውም ልመሰግንበት ይገባል። ምክንያቱም እኛ እኮ ፎቶዋቸውን በለጣጠፍነ ቁጥር እያንዳንዱ ሼር ሰርች እያደረገ እያዳሜ ሂዶ እያያቸው ነው ስለዚህ አሁን እዚህ ጋር የፍቅርን ፎቶ አንቺ ስሟን እስኮዝሜ ማነሽ አንቺ ማነሽ ስሟን አላነሳው። እኔ እኮ በመጥፎ ነገር ስሟን አላነሳውም። ባለገች አላልኩም፣ ተልከሰከሰች አላልኩም። ያለውን ነገር ግን ቅጩን ቅጩን እናገራለሁ። ስለዚህ እኔ ደግሞ አንድ ላይ ሆነው እንዲገናኙ ነው ፍላጎቴ ምኞቴም። ብዙዎቻችሁ ግን እንዳይገናኙ ምክንያቱም ሃይማኖታቸው አንድ አይደለም፣ ስለዚህ መገናኘት የለባቸውም ብዙ እያላቸው ነው፣ ብዙዎቻቸው። እኔ ግን ያው እሱ ነገር እንዳለም ሆኖ በጣም ስለሚዋደዱ በጣም በቃ እንትን ስለሆነ ቢታረቁ ደስ ይለኛል። ሁለተኛ ደግሞ አብሮ መቀጠል ብቻ አይደለም አብሮ መቀጠል ብቻ ሳይሆን እንቢታረቁ ደስ ይላል። ምን ችግር አለው? ስለዚህ አንዳንዶቹ ደግሞ በማያገባችሁ ጥልቅ እያላችሁ ያልበላችሁ እያከካችሁ ሲበላችሁ ማን ሊያካችሁ ነው? ወይኔ ይበላቸው! ምን ነው ፎቶ አትለጠፊ፣ የእሷን ፎቶ አንሺ ምናምን እያላችሁ ደግሞ አትቀባጥሩ ማለት ነው። ኦር ጌር አውትማ ይቻላል እንደዛ እንትን የምትሉ እንደዛ የሚሰማችሁ ሰዎች ከሆናችሁ እንትናችሁን አንስታችሁ እንትን ብላችሁ እንትን ብላችሁ መውጣት ትችላላችሁ። እና እኔ እንደሆንኩኝ ሁሌም እንትን እላታለሁ። ምክንያቱም በጣም ስለመወዳት ማለት ነው። ጎበዝና ጠንካራ ሴት ናት። ፍቅር ማለት ጎበዝ ናት። ብዙ ነገሮችን አሳልፋለች። ብዙ ነገሮችን በትን በነገራችን ላይ ከኛ ከስደተኞች የበለጠ ጠንካራና ጎበዝ ብዙ መፈራን ቻሌንጅን ያሳለፈ የለም። ግን ቢሆንም በከፊሉም እሷን ብዙ ነገሮች ስላሳለፈች ስለዚህ በቃ ምንም እንትን የሚል ነገር የለም። አበረታቷት ከጎና ሆኖ ፌራይ ካድርጉላት። በተረፈው ግን በየቦታው የሄደችው የፍቅርን ፎቶ ልጥፉ የፍቅርን ፎቶ ትጠቀሙ የምትሉ ሰዎች ማንም እንትን ስለማይላችሁ ከዚህ ነገር ብትወጡ ይሻላል ብዬ አስባለሁ። ምክንያቱም ምንም እንትን የለውም። ሚዲያ ከወጣን ማናችንም አትለጥፉን ማለት አንችልም። ግን በማይሆን ነገር ከሆኑ መቃወም እንችላለን። በተረፈው ግን እና ቤተሰቦች ለማንኛም ለማንኛውም እስኪገባ ገባ በሉ ፕሊዝ፣ ሼር ላይክ አድርጉ። ያልመጣ ይምጣ ያልሰማ ይስማ ነው ነገሩ። ሰብስክራይብም አድርጉኝ፣ ላይክ አድርጉ፣ ለወገን ዘመዳችሁም ሼር አድርጉ። ቤተሰቦቼ እንኳን ደህና መጣችሁ አህለን ወሰህለን ብያለሁ። ሁላችሁንም ሼር ላይክ አድርጎ እንግዲህ ያው ሰሞኑ ደግሞ ፉፉና ሱሜ ትንሽ ነገር ገጥሟቸዋል ማለት ነው። ያሉበትም ሁኔታ በጣም ያሳስባል። ፍቅርም ደግሞ ከሌላ ሰው ጋር መታ እየሰራች ነው። እሷንም ደግሞ መውቀስ አንችልም። እንድትበረታ ከጎና ሆነን ማጠንከር ሼር ላይክ ያደረግን እንድናበረታታት ይገባል። ፎፎንም ደግሞ እሱም ገና ልጅ ነው። ሰው ልጅ ስለወለደ አይደለም ወይም ደግሞ ያላገቡ ሰዎች ትንንሽ ናቸው ሕፃናቸው ማለት አይደለም። ስለዚህ እሱም ገና ሕፃን ነው። ገና አንድ ፍሬ ልጅ ነው። ብዙ ነገር ማድረግ ይችላል። ብዙ ሰዎችን ምትን ማለት ስለሚችል ከጎኑ ሁነን እንዲበረታ፣ ጠንካራ እንዲሆን፣ ትልቅ ቦታ እንዲደርስ እናግዘው ሼር ላይክ ስናደርግለት ቪዲዮ ቫይራል ይወጣል፣ ይጠቀምበታል። ስለዚህ እኛ ብቻ ማሽቃበጥ ወይም ደግሞ የሆነ ነገር የሆነ ቦታ ላይ ብቻ መገኘት ሳይሆን እንደዚህ ደግሞ ለመስራት ጎጎት አላቸው ትልቅ ቦታ የሚደርሱ መልካም ነገር ለሚሰሩ ሰዎች ከጎናቸው ሆነን ሼር ላይክ እያደረግን ብናበረታታቸው አንደኛ መልካም ነገር በሰራንበት እኛ እንጠቀማለን፣ ሁለተኛ ደግሞ እነሱንም እንጠቅማለን ማለት ነው። ስለዚህ በአንድ ድንጋይ ሁለት ወፍ እንደሚባለው ለራሳችንም ተጠቅመ እነሱንም ብንጠቀም ጥሩ ነው ብዬ አስባለሁ ማለት ነው። እና ሼር ላይ ካድርጉ ለማንኛውም ላይ ካድርጉልኝ ፕሊስ ላይ ካድርጉ። ትንሽ ቻናሌ ወረድ ብለዋል። ስለዚህ ያው አንዳንዴ ስታቆሙ ምናምን ነገር በጣም ቻናሌ ይቀዘቅዛል ማለት ነው። ስለዚህ ከጎኔ ሆኖ አበረታቱኝ ማለት ነው። ናሽር ላይክ አድርጉ ጋይስ፣ እንኳን ደህና መጣችሁ ሁላችሁም ስለመጣችሁ እጅግ አመሰግናለሁ ማለት ነው። እና ቤተሰቦቼ ሼር ላይክ አድርጎ ፕሊዝ ሼር ላይክ አድርጉ። ደብል ኮፒ ላይክ ነው የሚባለው። መልሶኛል አስወጥቶኝ ነበረ እና ተመልሻለው። እና ጋይስ ለማንኛውም ሄር ላይ ካድርጎ እንግዲህ ያው ፍቅርና ፉፉ ደሞ መቼም አንድ ላይ ባይሆኑም አይለያዩም፣ ይታረቃሉ። ስለዚህ አንዳንድ አንድ ሰው ደሞ በመሀል ገብታችሁ ያልሆነ ነገር የምታወሩ ሰዎች ምናምን የምር ልትጠነቀቁ ይገባዋል ማለት ነው። ቴክር አድርጉ። ምክንያቱም እና ተሳፍራላችሁ በምታደርጉት ነገር ምናምን እና ተሳፍሩበታላችሁ ወደፊት እነሱ ተዋደው እየኖሩ እናንተ ግን እንደዚህ ስታጨበጭቡ ምናምን ታፍራላችሁ ማለት ነው ስለዚህ እንዲታረቁ እንጂ የባሰ እንዲለያዩ እንዲጣሉ አታድርጉ ሚዲያ ላይ አንድ ነገር ካወጣ የተባባሰ ነው የሚሄደው እንጂ ምንም አይነት እንትን የለውም ሶ ነግበኔ በሚለው ሰላምን ለማብረት በቃ መልካም ነገር እስኪ መልካም ነገር ስበኩ መልካም ነገር መስበከት ችሉም ምን አይነት ናችሁ የምር በየሄዳችሁበት በኮሜንት ምናምን የምታደርጉት ነገር በጣም የሚያስጠላ ነገር ነው ሰው።

እና ቤተሰቦች እንኳን ደህና መጣችሁ። ሼር ላይክ አድርጎ አህለን ወሳህለን ብያለው። ለቤት ያዲ ሰው ናችሁ ደግሞ ሰብስክራይብ አድርጎ ፕሊዝ። ምክንያቱም ያው በእኔ ቤት ባትጠቀሙ እንኳን አትጎዱም ማለት ነው። ምክንያቱም መጥፎ ነገር አልሰራበትም ዘረኝነት፣ ወ አምዞ ጀስት ፈታ ስለሆነ በምስችሉት ሼር እያረጋችሁ አባረታቱኝ እላለው ማለት ነው። ቼም ከአንዳና መጣችሁ ሼር ላይ ካደርጉ፣ ፕሊዝ ፕሊዝ ፕሊዝ ፕሊዝ ማለት ነው። ምን እንደሆነ ባላቀም እያዳመጥኩ ነው። ምን እንደሆነ ግን እኔም አልገባኝም። እና ቤተሰቦች፣ ሼር ላይክ አድርጉ። ለወዳጅ ዘመዳዎቻችሁ ሼር አድርጉ። ምክንያቱም ሰበሩን ዜና ያው ታይትሉን ስላልጻፉ ምናልባት እንትን ላይላችሁ ይችላል። የምነግራችሁ አለኝ ማለት ነው። የተሰማሁት አዲስ ዜና፣ የትም ያልተነዳ፣ የትም ያልተሰማ ማለት ነው። ሰው ደግሞ ሼር ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ ፕሊዝ፣ ሼር አድርጉልኝ። እና የእናንተ ሼር የእናንተ ላይክ ደግሞ ለእኔ ድጋፍ ነው። ለእኔ ይጠቅመኛል ማለት ነው። ወይኔ በላቸው እና ቤተሰቦች እንደምን አመጣችሁ? እንግዲህ ያው ልነግራችሁ ልነግራችሁ የፈለግኩት እና ያሰብኩት ነገር ቢኖር ምንድን ነው እትሉም፣ ልነግራችሁ ያሰብኩት ልይዤላችሁ የመጣሁት ሀሳቤ ያው ፍቅርና ፉፉ ሊታረቁ ነው። ሰላም ሊወርድ ነው። በየቦታው የምታሽቀብጡ ሰዎች ምን ሊጣችሁ ነው? ምን ልትሉ ነው? ውልላችሁ ነው? እና እነሱ በቃ ይታረቃሉ። ምክንያቱም ብዙ ነገሮችን አብረው አሳልፋሉ። ብዙ ነገሮችን አንድ ላይ ሆኖ ብዙ ነገር እንትን ብለዋሉ። ስለዚህ እንደገና ደግሞ በመሀላቸው መቼም አይለያዩበት ነገር ስላለ እነሱ መቼም አይለያዩም ማለት ነው። ማለት ፍቅር ላይ አንድ ላይ ባይቀጥሉም ግን እንደዚህ ኖርማል ሰላምታ ምናምን ነገር አይለያዩ፣ ቪዲዮም ደግሞ አብሮ ይሰራሉ ማለት ነው። ብቻ የግድ አንድ ሰው ተጋብቶ ስለሚኖር ምናምን አይደለም፣ ቪዲዮ እብሮ የሚሰራው ያ ስለሆነ፣ ብዙ እንትን አትበሉ፣ ብዙ ወታሽ ቀብጡ። ለማለት ያክል ነው ቤተሰቦች፣ ቤተሰቦች፣ የኔ ውዶች፣ የኔ ወዳጆች፣ የኔንም ቪዲዮ ሼር አድርጉልኝ፣ ላይክ አድርጉ ቪዲዮ ሼር አድርጉልኝ የምር ያው፣ ምንም እንትነትሉም ብቻ ግን ያኔ ስላላሽቃበጥን ምናምን አተተድጉንም ማለት ነው። ማሽቃበጣችንም ማማክ ይቀራል ካሁን በኋላ እናቴ ማንጨልሎ ማን ይቀራል። አብረን ጫልለን ዋጋን ከፍላለን በኋላ ላይ ማለት ነው።